ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ ሰላምታችን በያላችሁበት ይረስ እነው። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ሃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በሌሊት ወታደራዊ ካምፕ ማጥቃታቸው የተሰማ ሲሆን በአካባቢው የወረዳ ከተማንም ተቆጣጥረዋል። የአገዛዙ ጦር በኩሉ ባህር ዳር ዙሪያ ጨምሮ በተለያዩ አካባቢዎች እርምጃ ወስጃለሁ ሲል አስታውቋል። በዝርዝር እንመለከተዋለን። የትግራይ ጀኖሳይድ አጣሪ ኮሚሽን በትግራይ ጦርነት ወቅት ተፈጽመዋል ስለተባሉ የጾታዊ ጥቃቶች ዝርዝር ጥናት ይፋ አድርጎ መነጋገሪያ ሆኗል። በሁለት ዓመቱ ጦርነት ከ150 ሺህ በላይ የትግራይ ሴቶች በኤርትራና በኢትዮጵያ ኃይሎች መደፈራቸውን ይፋ ባድርገው ጥናት አመላክቷል። ለነዚህ ወንጀሎች ዓለም አቀፍና የፍትህ ስርዓት እንዲኖር ጠይቋል። በዝርዝር እናየዋለን። በአማራ ክልል ሰሜን ወሎ ዞን ሐብሮ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ትልቅ ስጋት እንደፈጠረባቸው በመጠለያ ካምፕ የሚገኙ ተፈናቃዮች ተናገሩ። ከኦሮሚያ ክልል ምስራቅ ወለጋ ዞን ከሆሮ ጉሩ ወለጋ ዞን እንዲሁም ከተለያዩ አካባቢዎች ተፈናቅለው ከቢሻንጉል ጉሙዝ ጨምሮ የአማራና የአፋር ክልሎች አዋሳኝ አካባቢ ሀብሮ ወደ አጃራ መጠለያ ካምፕ ላለፉት ሶስት ዓመታት መቆየታቸውን ተፈናቃዮች ተናግረዋል። በዝርዝር እናያዋለን። በዩናይትድ ስቴትስ በሚገኙ ከተሞች የፕሬዚዳንት ዶናልድ ትራምፕ ፖሊሲን በመቃወም በርካታ ህዝብ ሰልፍ ወጥቷል። ተቃዋሚ ሰልፈኞቹ አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚ እና ሎስ አንጀለስ ይገኙበታል። በዝርዝር እናያዋለን። አሜሪካ ሐማስ በጋዛ ሰላማዊ ዜጎች ላይ በተጨባጭ ጥቃት ለማድረግ ተዘጋጅቷል አለችም። የአሜሪካ ውጭ ጉዳይ መስሪያ ቤት ሐማስ በጋዛ በሰላማዊ ዜጎች ላይ በተጨባጭ ጥቃት ለመሰንዘር ማቀዱን የሚገልጹ አሳማኝ መረጃዎች አሉ ብላለችም። ሚኒስቴር መስሪያ ቤቱ የተኩስ አቁም ስምምነቱን የሚጥሳል ነው ያለውም ። አብራችሁን ቆዩ። እነዚህና ሌሎች ሰማላችሁ። ሰናይ ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች በሌሊት ወታደራዊ ካምፕን ያጠቁ ሲሆን የወረዳ ከተማንም ተቆጣጥሯል። በዛሬ ጥቅምት 9 2018 ዓ ም በክልሉ ደቡብ ጎንደር ዞን የፋኖ ኃይሎች በሌሊት የአገዛዝ ጦር ካምፕ አጥቅተዋል። በዞን ውስጥ የወረዳ መካነ ኢየሱስ ከተማ አካባቢ የሚገኘው ደጎሎት የተባለ የአገዛዝ ጦር ካምፕ ላይ ነው የፋኖ ኃይሎች የሌሊት ውጊያ መክፈታቸውንና ድል ማድረጋቸውን ያስታወቁትም የፋኖ ኃይሎች የደጎሎት ጦር ካምፕ ላይ ከፈቱ ውጊያ ከ60 በላይ የአገዛዝ ጦር አባላት መገደላቸውን የቲዮኒስ የፋኖ የመረጃ ምንጮች አስታውቀዋል። ጦሩ ካምፑን ሙሉ ለሙሉ በፋኖ ኃይሎች ቁጥጥር ስር መግባቱ የታወቀ ሲሆን ከጥቃቱ የተረፉት ወታደሮች ወደ እስቴ መካነ ኢየሱስ ከተማ ለመሸሽት መገደዳቸው ተሰምቷል። ሆኖም የፋኖ ኃይሎች በሽት ላይ የነበረው የአገዛዝ ጦር ላይ ተከታትለው ውጊያ በመክፈት መካነ ኢየሱስ ከተማ ሙሉ በሙሉ መቆጣጠራቸውን ነው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝም ጀርጀራሉ ባንታባ ተኮሪ አስታወቀው። በአካባቢው በተደረገ ውጊያ የከተማ አስተዳደር ፖሊስ አዛዥ ኢንስፔክተር ሊው ጨምሮ በርካታ የአገዛዝ ጦር አባላት ተገድለዋል ሲሉ ነው አፋባ ጨምሮ ያስታወቀው። መካነ ኢየሱስና አካባቢው ከሌሊት ጀምሮ የፋኖ ኃይሎች የከፈቱትን የማጥቃት ውጊያ ተከትሎ ከውጊያው የተረፈው የአገዛዝ ጦር ወደ ደብረ ታቦር ከተማ መሸሹ ሲታወቅ ከአንዳቤት አቅጣጫ ለውጊያ ድጋፍ ለመንቀሳቀስ የሞከረ ጦርም በአንዳቤት ፋኖ ውጊያ ተከፍቶበት ወደኋላ ተመልሷል ሲሉ የመረጃ ምንጮቻችን ለኢትዮ ኒውስ ጨምሮ ተናግረዋል። በእስቴ መካነ ኢየሱስ ከተማ በተደረገ ውጊያ ድል ያደረጉት የፋኖ ኃይሎች በአካባቢው በፖለቲካ አመለካከታቸው ምክንያት በብልጽግና አገዛዝ ተይዘው ታስረው የነበሩ ወጣቶች ነፃ ማውጣታቸውንም ያስታወቁት በተጨማሪም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ህዝቡ ባንታባ ተኮር በዛሬው ዕለት በደቡብ ጎንደር ዞን ደራ ወረዳ አረብ ገበያ ከተማን ተቆጣጠር ያለው ሲል ማስታወ ታውቋል። በተመሳሳይ በወሎ ቀጠና ለተከታታይ ቀናት ከባድ ውጊያ ሲያስተናገዱት የሰሜን ወሎ ዞን ቆቦና ግዳን ወረዳዎች እንዲሁም የደቡብ ወሎ ዞን አምባሰልና ሀብሩ የውርጌሳ አካባቢዎች ዛሬም ከፍተኛ ውጥረት እንደሰፈነባቸው ይገኛሉ ሲሉም ኢትዮኒስ የጠየቃቸው የአካባቢ ነዋሪዎች ተናግረዋል። በሌላ በኩል የአገዛዙ ጦር ባህር ዳር ዙሪያን ጨምሮ በተለያዩ አካባቢዎች ጽንፈኛ ሲል በጠራቸው ኃይሎች ላይ እርምጃ ወስጃለሁ ሲል አስታውቋል። የአገዛዙ ጦር ምስራቅ ዞን ትላንት የድሮን ጥቃት ፈጽመው የአራት ወር አራስን በገደለበት ባህርዳር ባህር ዳር ዙሪያ ዳና ማርያም እንዲሁም ወንበርማና እንጅባር አካባቢ በጸረ ሽምቅ ውጊያ ጽንፈኞች እንገድ እያለ ብሏል። ፋኖን አጥፍቻለሁ፣ የቀሩትም ጥቂቶች በሸለቆ ተደብቀዋል ሲል የከረመው የብልጽግና አገዛዝ ዛሬ በሚዲያ ወጥቶ ባህር ዳር ዙሪያም ከፋኖ ጋር ውጊያ ማድረጉን አምኗል። አገዛዙ አክሎም በሰሜን ወሎ ዞን ቆቦና በሀብር ወረዳዎች ከፋኖ ኃይሎች ጋር ውጊያ ውስጥ ላይ መሆኑን አስታውቋል። የትግራይ ጄኖሳይድ አጣሪ ኮሚሽን በትግራይ ጦርነት ወቅት ተፈጽመዋል ስለተባሉ የጾታ ጥቃቶች ዝርዝር ጥናቱን ይፋ አድርጎ መነጋገሪያ ሆኗል። በሁለት ዓመት ጦርነት ከ150 በላይ የትግራይ ሴቶች በኤርትራና በኢትዮጵያ ኃይሎች መደፈራቸውን ይፋ ባደረገው ጥናቱ አመላክቷል። ለእነዚህ ወንጀሎችም ዓለም አቀፍ የፍትህ ስርዓት እንዲኖር ጠይቋል። የትግራይ ጄኖሳይድ አጣሪ ኮሚሽን በሁለት ዓመቱ የትግራይ ጦርነት ወቅት በክልሉ የተለያዩ ኃይሎች ተፈጽመዋል ያላቸውን ጾታ መሰረት ያደረጉ ጥቃቶች የሚዳስስ የጥናት ውጤት በትላንትናው ዕለት ይፋ ያደረገው ከጥቅም ጥቅምት 2013 ዓ ም እስከ ጦርነቱ የቆመበት ወቅት ጥቅምት 2015 ዓ ም ድረስ በኢትዮጵያና ኤርትራ ኃይሎች የደረሱ የጾታ መሰረት ያደርጉ ጥቃቶችን የዳሰው ነው የተባለው ይህ 166 ገጽ ጥናት በአጠቃላይ 481201 ሴቶች በጥናቱ እንደተካተቱ ገልጿል። ከእነዚህ መካከልም ከ286 በላይ የሚሆኑት ላይ በተለያየ መልኩ ከሚገለጹ የጾታ ጥቃቶች መካከል አንዱ ተፈጽሞባቸዋል ብሏል። የትግራይ ጀኖሳይድ አጣሪ ኮሚሽን ጥናት እንደሚያሳየው በሁለት ዓመት ጦርነቱ ወቅት ከ152108 የትግራይ ሴቶች መደፈራቸውን የሚያመለክት ሲሆን ሌሎች በርካቶች ደግሞ በተለያዩ መልኩ የሚገለጹ ጾታን መሰረት ያደርጉ ጥቃቱ ደርሶባቸዋል ብሏል። የዚህ ጥቃት ፈጻሚዎች በተመለከተ ዝርዝር መረጃ ያስቀመጠው የላለፉት አራት ዓመታት የተሰራ ጥናት አጠቃላይ ጥናቶቹ 55 በመቶ የሚሆነው በኤርትራ ሰራዊት፣ 35 በመቶ የሚሆነው ደግሞ በኢትዮጵያ መከላከያ ሰራዊት ወታደሮች መፈጸማቸውን ገልጿል። ከዚህ በተጨማሪም 57 የሚሆኑ በአማራ ኃይሎች፣ የተቀሩት ደግሞ የተለያዩ ኃይሎች በጋራ የተፈጸሙ ስለመሆናቸው ጥናቱ አመላክቷል። ጥናቱ ባደረገው የትግራይ ጀኖሳይድ አጣሪ ኮሚሽን የህግ አገልግሎት ዳይሬክተር አቶ አለም አብርሃም ጥናቱ ዓለም አቀፍ ደረጃን በጠበቀ መልኩ የተሰራና የቤት ለቤት ዳሳ ጭምር የተደረገበት ነው ሲሉ ለዴዎች ብል ተናግረዋል። ከ15 ዓመት በላይ የሆኑ የጾታ ጥቃቶች ሰለባዎች ቀጥታ ማነጋገር ከ15 ዓመታት የሆኑትን ደግሞ በወላጆች ወይም በቤተሰቦቻቸው እኩል መረጃ ማሰባሰብ የሚገልጹት የትግራይ ጀኖሳይድ አጣሪ ኮሚሽን ሪፖርት በርካታ ሴቶች በተደጋጋሚ በቡድን እንዲሁም ለወራት ከተፈጸመ መድፈርና ሌሎች አይነት የጾታ ጥቃቶች በተጨማሪ 529 ሴቶች ጥቃቱ ከተፈጸመባቸው በኋላ መገደላቸውን በጥናቱ አረጋግጫ ለሁ ብሏል። ባዕድ ነገሮች ወደ ሴቶች መራቢያ አካል ማስገባት፣ ለወሲብ ባርነት መገልገል፣ በኬሚካል ማጥቃትና የመሳሰሉት ሌሎች ተግባራት በትግራይ ሴቶች ላይ መፈጸማቸውን በጥናቱ ተመላክቷል። ዶቼ ቬለ ያነጋገራቸው የትግራይ ጀኖሳይድ አጣሪ ኮሚሽን የአገልግሎት ዳይሬክተር ሚንን አምነዋል። ከጥቃቱ ከተረፉ በኋላ ለእርግዝና የተዳረጉ ለፌስቱላና ኤች አይቪ ኤድስ በበሽታ የተጋለጡ ወደ ስነ ልቦናና ማህበረሰብ ቀውስ የገቡ ቁጥር በጥናቱ በዝርዝር ተቀምጧል። በሴቶች ላይ የጾታ ጥቃት ሲፈጸምባቸው ብሔራቸው መሰረት ያደርጉ ስድቦችና የማሸማቀቅ ንግግሮች ዳግም እንዳይወልዱና ዘራቸው እንዳይቀጥል የሚዝቱ መልእክቶች በጥቃቱ ፈጻሚዎች በኩል ይተላለፉ እንደነበር ከተበዳዮች ያሰባሰቡ መረጃ እንደሚያመለክት የኮሚሽኑ ጥናት አመላክቷል። ከዚህ በዘለም ከተደፈሩት መካከል 15 በመቶ ጥቃት የቤተሰብ አባል እንዲሁም በማስገደድ ጭ ጭምር የተፈጸመ ነው ብሏል። ከሴቶች በተጨማሪ ጥቂት የማይባሉ ወንዶች ጭምር የመድፈር ወንጀል በኢትዮጵያና ኤርትራ ኃይሎች መፈጸም ጥናቱ ያመለክታል። ከፍትህና ከተጠያቂነት በተገናኘ ደግሞ ዓለም አቀፍ ወንጀል ከመሆኑ አንጻር ዓለም አቀፍ ፍትህ እንደሚሻ አቶ አለም አብርሃ ጨምረው ይገልጻሉ። በተባበሩት መንግስታት ድርጅት የሰብአዊነት መርማሪ አካል፣ ዓለም አቀፍ የሰብአዊነት ተሟጋጅ ድርጅቶችና ኃይሎች ከዚህ በፊት አውጥተውት በነበረው የጥናት ሪፖርት በትግራይ በሰብአዊነት ላይ ያነጣጠረ እንዲሁም የጦር ወንጀሎች የሚስተካከል ተግባራት በጦርነት ተሳታፊዎች መፈጸማቸው መግለጻቸውም ይታወሳል። ከፕሪቶሪያ የሰላም ስምምነት በኋላ በትግራይ ጦርነት ወቅት የተፈጸሙ ወንጀሎች የሽግግር ፍትህ በተባለ አሰራር እንዲታዩ እንደሚያደርግ የኢትዮጵያ መንግስት ሲገልጽ የቆየ ቢሆንም የአውሮፓ ህብረትና ዓለም አቀፍ ተቋማት ግን ይህ የሽግግር ፍትህ መደናቀፉን በይፋ መናገራቸው መዘገባችን ይታወሳል። በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ የሚገኝ ጃራ ተፈናቃዮች መጠለያ ካምፕ ወታደራዊ ማሰልጠኛ መቀየሩ ትልቅ ስጋት እንደፈጠረባቸው በመጠለያ ካምፑ የሚገኙ ተፈናቃዮች ተናግረዋል። ከኦሮሚያ ክልል ምስራቅ ወለጋ ዞን ከወረጉሩ እና ከቄለም ወለጋ ዞኖች እንዲሁም ከቤኒሻንጉል ጉሙዝ ክልል ተፈናቅለው በአማራና አፋር ክልሎች አዋሳኝ አካባቢ ሀብሮ ወረዳ መጠለያ ካምፕ ላለፉት ሶስት ዓመታት መቆየታቸውን ተፈናቃዮች ተናግረዋል። ላለፉት ሶስት ዓመታት አስከፊ የሚባል ቆይታ እንዳሳለፉ የተናገሩት ተፈናቃዮች ከሚያዝያ 2017 ጀምሮም መጠለያ ካምፕ የወታደራዊ ማሰልጠኛ በመሆኑ ትልቅ ስጋት ፈጥሮብናል ብለዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነት ተቀይሯል ሲሉ ስማቸው እንዳይጠቀስ የጠየቁት ከተጠቀሰው ጊዜ ጀምሮ ሰልጣኞች ስልጠና ሲወስዱበት ነበር ብለዋል። ስልጠናው ሲያልቅም የሰሜን ወሎ ዞን ሚኒሻዎች በግቢው መቆየታቸውን በይፋ ተናግረዋል። ወታደራዊ ሰልጣኞችና ተፈናቃዮች በአንድ ግቢ ውስጥ ሸራ ወጥረን እየኖር ነው ያሉ ቅሬታ አቅራቢው የሚጠቀሙበት ዋና መጸዳጃ ቤት ጭምር የጋራ መሆኑ ትልቅ ስጋት እንደደቀንባቸው ተናግረዋል። ከወታደራዊ ሰልጣኞች ጋራ መኖር ችግር ሊያስከትል እንደሚችል ስጋታቸው የተናገሩት አስተያየት ሰጪው መስከረም 6 ቀን 2018 ዓ ም በካምፕ ወታደራዊ ስልጠና ሲወስድ በነበሩ ሚኒሻዎችና በፋኖሎች መካከል ተከፍቶ በነበረ ውጊያም ተፈናቃዮች ላይ ከፍተኛ ስጋት ተፈጥሮም ነበር ብለዋል። በአሁኑ ወቅትም በመጠለያው ውስጥ ዙሪያ ምሽግ ተቆፍሮ እንደሚገኝ ያስረዱት አስተያየት ሰጭም ሁኔታው ትልቅ ስጋት እንደሆነባቸው ሳይገልጹ አላለፉም። በካምፕ ውስጥ 8539 ተፈናቃዮች መጠላቸው የተናገሩት አስተያየት ሰጭ አብዛኛው ተፈናቃዮች ወደነበሩበት የመለስ ተስፋ እንደሌላቸውን ያስረዱትም ከአንድ ዓመት በፊት መመለስ እንቅስቃሴ ተጀምሮ እንደነበር ያስታወሱት ቅሬታ አቅራቢው በተለያዩ አማራጮች ከመንግስት በኩል ቀርቦላቸው እንደነበር ገልጸዋል። ተፈናቃዮቹ ወደ መጡበት መመለስ የሚፈልጉ ለብቻ፣ የክልሉ መንግስት በሚሰጣቸው ቦታ የተለያዩ ስፍራዎች ሰርተው መኖር የሚፈልጉ እንዲሁም በወሎ አካባቢ ቤተሰብ ያላቸው ከቤተሰቦቻቸው ጋር መኖር የሚችሉበት ሁኔታ እንዲመቻች የሚሉ በጥናት ላይ የተመሰረቱ አማራጮች ቀርቦላቸው እንደነበር አስታውሰዋል። ነገር ግን በወቅቱ የቀረበው የጥናት ውጤት ምን ላይ እንደደረሰ እንደማያውቁም አብራርተዋል። አካባቢው በአማራና በአፋር ክልል አዋሳኝ የሚገኝ በረሃማ በመሆኑ የቀን ስራም ሆነ ሌላ ስራ ሰርተው ለመኖር ጭምር አስቸጋሪ እንደሆነባቸው ተናግረዋል። በተለያዩ ጊዜያት የወሰን ግጭቶች እንደሚከሰቱ የገለጹት አስተያየት ሰጭም በተለያዩ ወቅቶች ለእንጨት ለቀማ ሲንቀሳቀሱ በነበሩት ተፈናቃዮች ላይ ከአፋር ክልል በኩል በተኮሰ ጥይት ሰባት ሰዎች መመታታቸውና አስር ያሉ መቁሰላቸውን ገልጸዋል። ሰልጣኞቹ ሳይገቡ በፊት ለሚመለከተው አካል ቅሬታውን አሰምተው እንደነበር የሚናገሩት አስተያየት ሰጭ ስማቸው እንዳይገለጽ የጠየቁ ሲሆን አሁን ላይ ግን ችግሩ እየባሰ መጥጧል ብሏል። በመከላከያ መጠበቁን የምንፈልገው ቢሆንም እንኳን የሚጠብቁን አካላት ርቀታቸውን ጠብቀው ይቀመጡ የሚል ሀሳብና ለክልል እንዲሁም ለዞን ኃላፊዎች ጭምር ቀርቦ ነበረ። ሰልጣኞች ከቤተሰቦቻቸውና ከትዳር አጋሮቻቸው ተለይተው የሚመጡ በመሆናቸው አብሮ መቆየቱ ለተፈናቃዮች ስጋት ሊሆን ይችላል የሚል ሀሳብ ለዞኑ ባለስልጣናት አቅርበው እንደነበር የተናገሩት አስተያየት ሰጭው፣ ነገር ግን ሀሳባቸውን የተቀበላቸው የለም። የሚሰጠው ወታደራዊ ስልጠና የሚቀጥል ከሆነ የመጠለያ ካምፕ ዙሪያ ምሽግ በመሆኑ ለበለጠ አደጋ ሊጋለጡ እንደሚችሉ ከፍተኛ ስጋት ገብቷቸዋል። ሰልጣኞቹ ምናልባት ተፈናቃዮችን ይጠብቃሉ ተብሎ ከተገመተ እንኳን ቢያንስ አምስት ኪሎ ሜትር የሚባለው ቀርቶ አንድ ኪሎ ሜትር ከካምፕ ርቀው ይቀመጡ በማለት ጠይቀዋል። መንግስት የተባለው የብልጽግና አገዛ ትእዛዝ ደህንነቱ በተጠበቀ ስፍራ የተሻለ መጠለያ ሊያዘጋጅ ይገባል ያሉት አስተያየት ሰጪውም መጠለያዊ ተፈናቃዮች መብት ያልተከበረበትና የህይወት አድን ስራ ያልተሰራበት ነው ብለዋል። ከዚህም አልፎ ተፈናቃዮችና ወታደራዊ ሰልጣኞች በአንድ ቤት፣ በአንድ አካባቢ መቀመጣቸው ከፍተኛ ችግር መሆኑን ጨምሮ ተናግረዋል። ማለት ሪፖርተር ዘግቧል። በዩናይትድ ስቴትስ በሚገኙ ከተሞች የፕሬዝዳንት ዶናልድ ትራምፕ ፖሊሲን በመቃወም በርካታ ህዝብ ሰልፍ ወጣ። ተቃዋሚዎች ሰልፈኞቹ አደባባይ ከወጡባቸው ከተሞች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚ ና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር በተካሄደው የተቃውሞ ሰልፍ ቅዳሜ ጠዋት የጀመረ ሲሆን በሺዎች የሚቆጠሩ ሰዎች ተቀላቅለው ታይላንድ ቢቢሲ አውራ ጎዳናዎችና ና የባቡር ትራንስፖርት መሳፍሪያዎች ስፍራዎችም መፈክር በያዙ የተቃዋሚ ሰልፈኞች ተጠለቅልቀው ነበር። ተቃዋሚዎቹ ከያዟቸው መፈክሮች ሀገሮች መካከል ዲሞክራሲ እንጂ ንጉሥ ያስተዳድር አንፈልግም፣ ና ሕገ መንግሥቱ አማራጭ አይደለም የሚሉ ይገኙበታል። ከሰልፉ በፊት የትራምፕ አጋሮች ተቃዋሚዎችን የግራ ክንፍ እንቅስቃሴ ሆነው ከአንቲፋ ጋራ ግንኙነት አላቸው ሲሉ ከሰዋቸዋል። አክለውም ለአሜሪካ ጥላቻ ያላቸው ሰልፍ ነው ሲሉም አውግዘውታል። ቅዳሜ ለት የተካሄደው የተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱ ሰላማዊ ነበር ሲሉም ተናግረዋል። ኖኪንግስ በመባል የተሰየመው የተቃውሞ ሰልፍ አስተባባሪ በድረገጻቸው ላይ ዋናው መርክ ምንም ሁከት የሌለበት ትዕይንተ ህዝብ ማካሄድ መሆኑን ገለጹ ሲሆን ተሳታፊዎችም ሊኖሩ ከሚችሉትን ኮሳ ሁሉ ራሳቸውን እንዲያርቁ አሳስቧል። በኒውዮርክ በሰልፍ ላይ የተሳተፉ የተወሰኑ ሰዎች ዲሞክራሲ እንደዚህ ነው የሚል ዝማሪ እያሰሙ ነበር። ሄሊኮፕተሮችና ሰው አልባ አውሮፕላኖች በሰልፈኞች ላይ ሲያንዣብቡ፣ ፖሊሶችም የመንገዱን ዳር ይዘው ቆሞ ታይተዋል። ላን ቢቢሲ የኒውዮርክ ፖሊስ በአምስቱም የከተማ አውራጃዎች ከመቶ ሺ በላይ ሰዎች በሰላማዊ መንገድ ተቃውሟቸውን ለማሰማት መሰባሰባቸውና ከተቃውሞ ጋር በተያያዘ ምን ማየት ችግር እንዳልተፈጠረ ገልጿል። በታይምስ ስኩዌር አንድ ፖሊስ መኮነን ካያሽ በላይ የተቃውሞ ሰልፈኞቹ በሰባተኛ ጎዳና ላይ መታየታቸውን ግምቱን አስቀምጧል። ባለፈው አመት ጥር ወር ላይ ወደ ዋይት ሀውስ በድጋሚ የመጡት ትራምፕ የፕሬዚዳንት ስልጣናቸው ወሰን በማስፋት የፌዴራል መንግስትና አንዳንድ ክፍሎችን ለማፍረስ እንዲሁም የብሔራዊ ዘብ ወታደሮችን ወደ አሜሪካ ከተሞች በማሰማራት ከግዛት አስተዳዳሪው ተቃውሞ ገጥሟቸዋል። የአስተዳድሩ ከፍተኛ የህግ አስፈጻሚ አካላት ጠላቶች የሚሏቸው ለፍርድ እንዲያቀርቡም ጠይቀዋል። ፕሬዚዳንቱ የወሰኑት እርምጃ በችግር ላይ ያለች አገርን መልሶ ለመገንባት አስፈላጊ መሆኑን በመግለጽ አምባገነን ወይም ፋሽስት ናቸው የሚለውን አባባል አስቂ ሲሉ ውድቅ ያደርጉታል። ነገር ግን ተቾቻቸው በአስተዳድሩ የሚወሰዱት አንዳንድ እርምጃዎች ህገ መንግስታዊ ያልሆኑና ለአሜሪካ ዲሞክራሲ ጥንቅ የሆኑ ናቸው ሲሉ ያስጠነቃሉ ይገባሉ። ለቢቢሲ አስተያየታቸውን የሰጡ የሰልፍ ተሳታፊዎች አሜሪካ ላይ እምነት አጣን ሲሉም ተደምጧል። በጠቅላይ ፍርድ ቤት ላይ መተማመን አልቻለንም፣ በመንግስት ላይ መተማመን አልቻለም ሲሉ ለቢቢሲ ተናግሯል። በኮንግረንሱ ላይ መተማመን አልቻለንም። አሁን በአሜሪካ ህዝብ ላይ የተነሱ ሁሉም የህግ አውጪ አስፈጻሚና የፍትህ አካላት አሉን። ስለዚህ እንታገላለን ብለዋል። በዋሽንግተን ዲሲ የቬርማንት ሴናት በርነን ሳንደርስ ሰልፈኞችም ንግግር አድርገዋል። እዚህ የተገኘነው አሜሪካን ስለምንጠላ አይደለም፣ እዚህ ያለነው አሜሪካን ስለምንወድ ነው ሲሉ በሺዎች የሚቆጠሩ ሰዎች ተናግረዋል። በዲሲ በተካሄደው ሰልፍ ላይ አንድ ግለሰብ የትራምፕ አሜሪካን ዳግም ታላቅ ማድረግ የሚል መፈክር ያለበት ኮፍያ ያደረገ እንደነበረ ቢሲ ተመልክቷል። ከተማዋን እየጎበኘ እንደሆነና ተቃውሞውን ለማየትም መምጣቱን ተናግሯል። ስሙን ለመናገር ፈቃደኛ ያልሆነው ግለሰብ ምን እየተካሄድ እንደሆነ በትክክል አልገባኝ፣ ሰዎቹ ግን ሰላማዊ ነበሩ ሲል ተናግሯል። ብዙም ሳይቆይ እንዴት ሴት የነቀፋ አስተያየት ጮኋ ሰጥታኛለች ማለት ሌዊስ ተናግሯል። አሜሪካ ሐማስ በጋዛ ሰላማዊ ዜጎች ላይ በተጨባጭ ጥቃት ለማድረግ ተዘጋጅቷናለች። የአሜሪካ ውጭ ጉዳይ መስሪያ ቤት ሐማስ በጋዛ በሰላማዊ ሰዎች ላይ በተጨባጭ ጥቃት ለመሰንዘር ማቀዱን የሚገልጹ አሳማኝ መረጃዎች አሉኝ ብሏል። ሚኒስቴር መስሪያ ቤቱ የተኩስ አቁም ስምነቱን ይጥሳልም ብሏል። ቅዳሜ ዕለት ባወጣው መግለጫ በፍልስጤማውያን ላይ ለመፈጸም የታቀደው ጥናት የተኩስ አቁም ስምነቱን በቀጥታና በከባድ ሁኔታ መጣስ ነው፣ እንዲሁም በድርድር ጥረቶች የተገኘውን ከፍተኛ ውጤት የሚጎዳ ነው ብሏል። የአሜሪካ ውጭ ጉዳይ ሚኒስቴር ስለ ጥቃቱ ተጨማሪ ዝርዝር ነገር አልሰጠም። እንዲሁም የትኞቹ መረጃዎች እንደተጠቀሰ ግን ግልጽ አይደለም። በሐማስና በእስራኤል መካከል የደረሰው የተኩስ አቁም ስምምነት የመጀመሪያ ምዕራፍ በአሁኑ ወቅት እየተተገበረ ነው። ሁሉም በሕይወት ያሉ ታጋቾች የተለቀቁ ሲሆን፣ የሟቾች አስክሬን ቀስ በቀስ እየተመለሰ ይገኛል። ላን ቢቢሲ በስምምነቱ መሰረት እስራኤል በእስር ቤቷ ውስጥ የሚገኙ 250 ፊልስጤማውያን እስረኞችና ከጋዛ ያገተቻቸውን 1718 ሰዎች ለቃለች። ዋሽንግተን ግብጽ፣ ኳታርና ቱርክን ጨምሮ የጋዛ የተኩስ አቁም ስምምነት ታዛቢ ቢለሆኑም ስለ ሁኔታው እንዳሳወቀችና ሐማስ የተኩስ አቁም ውሉን እንዲያከብር ጠይቃለች። ሐማስ በዚህ ጥቃት ከቀጠለ የጋዛን ሕዝብና የተኩስ አቁም ሕልውና ለመጠበቅ እርምጃ ይወሰዳል ሲል በመግለጫው ላይ ገልጿል። በጉዳዩ ላይ ሐማስ እስካሁን አስተያየት አልሰጠም። ፕሬዚዳንት ዶናልድ ትራምፕ ሐማስን በሰላማዊ ሰዎች ላይ የሚፈጽመውን ግድያ በተመለከተ ከዚህ ቀደም አስጠንቀዋል። ትራምፕ በዚህ ሳምንት መጀመሪያ ላይ በትሩዝ ሶሻል ገጻቸው ላይ ባሰፈሩ ጽሁፍ ሐማስ በጋዛ ሰዎችን መግደሉን ከቀጠለ ይህ ስምምነት አልነበረም፣ ገብተንም ከመግደል ውጭ ሌላ አማራጭ አይኖረንም ሲሉ አስጠንቀው ነበር። በኋላም የአሜሪካ ወታደሮች ወደ ጋዛ እንደማይላኩም ግልጽ አድርገዋል፣ ይላል ቢቢሲ በዘገባው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እንደዚህ ነበሩ። መልካም ጊዜ እመኛለሁ።